አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የአሙና ቤተሰቦች አረንተሱ አይደለም ቀጣር ገሽ ቀረጭኝ እንዲህ የምማሻፈፍ ነው። እንዴት ናቸው? ደህና ናቸው። ይነ አልሀምዱሊላህ ሰላም ነኝ። ዛሬ የቤት እቃ ኦሪጂናል የሆኑ የቤት እቃዎች ይጀላችሁ መጥቻለሁኝ። ከወደዳችኋቸው ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት አስተያየት እንዳይረሳ። የፈለጋችሁትን እቃ ደግሞ እዘዙኝ። እዚህ አካባቢ ከሆናችሁ ግዝት ታሪኬ ወስጄ አስረክብላችኋለሁ ማለት ነው። እስኪ በተቻለ መጠን ትንሽ ትንሽ አያታየትናርግና እንደዚህ፣ በአንድ ደግሞ ቪዲዮን በኋላ አስገባላችኋለሁ እዚህ። ለአሁን ይሄ መፍጫ ነው፣ ባለሶስት እንትን መፍጫ ማለት ነው። ይህ መፍጫ ነው፣ በእንትንም አለ፣ አዩት። መብራት ከሌለ በዚህ ይሄ ቀረጻ ዛሬ ሁላ እየቀረጹ መብራት ሲኖር ደግሞ በዚህ በመብራት በፈለጋችሁት ይሄኛውም ደግሞ አለ እንደዚህ ነው ብዙ ነገር ይፈጭላችኋል ሽሮና በርበሬ መፍጨት ይችላላችሁ ማለት ነው እነዚህ ደግሞ ኬክ እንሰራለን መብራት መምቻው የለንም ካላችሁ እነዚህ አንደኛ ናቸው ማለት ነው ይሄው በትንሹም በትልቁም በሁለቱም ማለት ነው አጁላችሁ ኦርጅናል ናቸው ማሻአላ በጣም አሪፍ ናቸው። ቪዲዮውን ለማሳጠር ሞክራለሁኝ። እዚህ ጋር አበባ አለላችሁ፣ ስቶር በዚህ አለላችሁ። ይሄ ደግሞ የወጥ ማቅረቢያ ማለት በሸክላው ጭልፋው እስከ ጭልፋው ነው የሌለ ነገር የለም። እንግዲህ እስቶ በደረጃ አለ እስከ ባለ አንዷ ማለት ነው። እና እዚህ ጋር ሸክላ ሸክላ ይሄ ማለት ነው። እና ታቆታላችሁ መቼም። እዚህ ጋር ረከቦት እና ሲኒ ያለ ረከቦት በአይነት ነው ያለው። ሁለተኛ ደግሞ ወርቃማው ረከቦት አልቆ ነው አሁን ማለት ነው። ይመጣል። ሰሃን እነዚህ ሶስት ሶስቶቹ ናቸው። ይባል ይባል ለማለት ነው። ኦሪጅናል ነው። እዚህ ጋር ጁስ መጣለ። እነዚህ ብረት ድስቶች አሉ፣ ውጭ እናሳያችሁ። በእነዛም አለ። ይሄ ደግሞ ሐፍዛ ሐፍዛ የማያቀዘቅዘው ማለት ነው እነዚህ ናቸው። ሶስትን ይሄ ደግሞ ወይለር እንለዋለን በኢትዮጵያ። በውጭ ሀገር ደግሞ በለየ ነው፣ እንትን ማፍያ ማለት ነው። ረከቦት ናሲሆ እንደምታዩት ነው፣ በአይነት አለ ማለት ነው። ይሄ ባልሙኒየሙ ነው። እነዚህ ደግሞ በመስታወት ናቸው። ሌሎችም እዛ ላይ በኋላ አስገባላችኋለሁ አሉ። በጣም ደስ ያለኝ ነገር ደግሞ ማሻላህ የሰዲዮ የሻይ ብዙ ጊዜ አረብ ሀገር የምንጠቀምባቸው ይሄ ማቅለያ ሻዩንና ቅመሙን እዚህ ውስጥ አድርጋችሁ አርጋችሁ እንደዚህ ታደርጉና ቋም ትጨምሩታላችሁ ዋው ነው ማሻላ በቃ ሻዩን እያያችሁ ነው የምትጠጡት ምን አይነት መልክ እንዳለው ምን አይነት እንትን እንዳለው እያያችሁ ነው የምትጠጡት እና ቦይለር በዚህም አለ በብረታማው በጎማውም አለ በሁሉ የሌለ የለም ጠት ያለ ልቅም ያለ ኦሪጂናል እቃ ነው ማሳያችሁ ማለት ነው

እንግዲህ ለነዚህ ነው የሚሆነው። ለነዚህ ውጭም አሉ። ሌሎች ደግሞ የመያዣቸው ብረት ያልሆነ ውጭ አሉ። ለነሱ ነው የሚሆነው ማለት ነው። ሁሉን ያካተቱ ናቸው። መቀቢያ ብሩሽ አለ፣ ይሄ አለ፣ በጣም ብዙም ያለ ሌላ ማጣበቂያም አለው ውስጥ። እንደገና ደግሞ ይሄ የ ች አለው ሁሉንም የያዘ ነው ማለት ነው። ዋው! መፍጫ ነው ደግሞ ይሄ እንግዲህ፣ ቀልጠፍ ተፍ ያለች ምርጥ ግድድ ያድርግሽ። ምርጥ ነው፣ ትልቅነቱም መጠኑ ቆንጆ ነው። በቃ ምን ታምርዬ። እንደዚህ ደረግና ጫነናችን ይሄን ያክል ትንላችሁ ጫነና፣ ስለዚህ እናንተ ከእናንተ ማዘዝ ብቻ ነው የሚጠበቀው

እንዚሚ ይደረጋል ሙሲ አዳ ስለዚህ ማራኪ ማራኪ የሆኑ እቃዎች አሉ። ይሄ ያው መፍጫ ነው። በነዚህ በሶስቱ አይነት አሉ። ማዘዝ ብቻ ነው ከእናንተ የሚጠበቀው። ቲክቶክ ላይቭ ላይ እየመጣ ውገባለሁን ቲክቶክ ላይቭ ላይ እንደገባሁ እናንተ ደግሞ ማዘዝ ብቻ ነው፣ እኔ ደግሞ ያላችሁ ሁሉ ቦታ ከች ነው። ሌላም ሌላም ማሳየት የምትሉኝ ካለ በእናንተ ትዕዛዝ መሰረት ነው ማለት ነው። እና ሌላ ደግሞ ኤሌክትሮኒክስ ኢንሻአላህ ከቻልኩ ዛሬ፣ ካልቻልኩ ሌላ ቀን ቀርጬ ልልክላችሁ እንደምታዩዋቸው ማለት ነው ቆዎቹ በጣም ቆንጆና ኳሊቲ የሆኑ እቃዎች ናቸው ያሉት። ካርቶኑ ላይ ያለው ማየት ትችላላችሁ። እስኪ ላሳያችሁ ቀስ ብዬ እነዚህን የመሳሰሉ እቃዎች፣ የፒዛ ቃለ የፈለጋችሁትን እዚህ ማግኘት ትችላላችሁ። ኦሪጂናል እቃ ማለት ነው። ሳላሳያችሁ ደግሞ የቀረቡት እነዚህን ማለት ነው። እነዚህ እነዚህ በጣም ያጀቡ የቅመም ለፈለጋችሁት ነገር የሚሆኑ ከፍ ያሉ ማስቀመጫ አላቸው። ለብቻ ብድግ ይላሉ እነሱ ብቻ። ምርጥ ምርጥ የሚላቸው የቅመም እቃዎችም አሉ። ለማለት ያክል ነው። ከእናንተ የሚጠበቀው ማዘዝ ነው። እነዚህ ደግሞ ኦሪጂናሎቹ። ወጥ ሰርታችሁ አስቀምጣችሁ ቀዘቀዘብን ካላችሁ፣ በእነሱ አሙቃችሁ፣ በእነሱ ታቀርባላችሁ፣ በእነሱ መስራት ይቻላል ማለት ነው። እና ይህንን ይመስላል የዛሬው ቪዲዮ ከወደዳችሁት ሼር ላይክ ሰብስክራይብ አድርጉልኝ። እንዲሁም ደግሞ እዘዙኝ ማለት ነው። እዘዙኝ ያላችሁበት ድረስ አደርሳለሁ ብያለሁኝ፣ ይሄ ቃሌ ነው። በተረፈ ሌላውን እዚህ ጋር እርከቦት በአይነት አለን ማለት ነው። እና የዛሬው ቪዲዮ ይሄን መስል ነበረ። እንደምትወዱት ተስፋ አደርጋለሁኝ። ከዚህ በኋላ ወጣ ወጣ ያለ ቪዲዮ ነው መቀርጽላችሁ ማለት ነው። ይሄን ብረት ድስት ወድጀዋለሁኝ። ጠንካራ እና ረጅም እንትን የሚቆይ ነው። እስቲ ቆይ። ዋዋ ዋው! ቀለል ያሉ ናቸው ማለቴ፣ እንደዛኛው ከባድ አይደሉም። ውጭ ላይ እንዳሳየኋችሁ እንደማሳያችሁ ከባድ አይደሉም። ይሄ ግን ያው ሳህንም አይደለም፣ ብረት ድስት ነው። ግን ቆንጆ ነው በጣም ዋ ማሻአላህ ተመችቶኛል። ወፍራም ይሄ ከባድ አይደለም። ይሄ ተጊሉ አይደለም፣ ቀለል ያለ ነው። ወዳኛው ሱቅ ደግሞ ሂጄ ስቀርጽ እልክላችሁና ታዩታላችሁ። ሊምገዛው እምቃለኝ መቃለኝ በዛው ምገር መንገዴን አሳያችኋለሁ። ማለቴ ለሰው ነው ማለት ነው እና ይሄን ይመስላል። እንግዲህ ይበቃኛል እዚህ ላይ ለዛሬ። ዋጋውን ካላችሁ ዋጋ ዋጋ በሉኝ በኮሜንት። እኔ ደግሞ መጥቼ እያንዳንዱ ዝርዝር እነግራችኋለሁ ማለት ነው። ለዛሬ እዚሁ ላይ ሰላም አለይኩም ወራህመቱላህ ወበረካቱሁ።